እንዴት ዋልሽልኝ አባ? ውይ ሀኒዬ፣ ምነው ልጄ፣ ሰላም ግቢ። ጭራሽ ከእንግዳ ጋር ነው የመጣሽ። ምን አለ ቀደም ብለሽ ብትነግረኝ። አንየ፣ እንዴ አባ፣ ብትነግረኝ የምታደርግ ነበር እኔ ምን አውቃለሁ። ደህና ዋልሽ? እረ፣ እንደሱ አይደለም ማንዬ። ለመሆኑ እሷ ማን ናት? ሰላም ትባላለች። አብራሽ የምትሰራ መሆኑ ነው? አዎ አባዬ፣ አብራኝ ነው የምትሰራው። ሰላም ትባላለች። ሰላም፣ ጥሩ ስም ነው። ቢያንስ እንኳን እስኪ በስም እንኳን እናገኝም? ምኑ ነው አባባ? ወዲህ ነው፣ ኔ ልጅ። እናንችስ እንዴት ነሽ? ደህና ነኝ አባባ። ምን ነው ታዲያ፣ እግዚአብሔር ይመስገን እንረሳሽው። በጣም ይቅርታ አባባ፣ እረስቸው ሳይሆን ተሳስቼ ነው። አምላክ ላደረገልንም ላላደረገልንም ነገር መመስገን አለበት። ስንቶቹ ናቸው መሰለሽ ይቺ የዛሬዋን ጀንበር ለማየት እየናፈቁ ያላዩት። ትክክል ነው ታባባ፣ በጣም ይቅርታ አስተካክላለሁ። እና አንቺስ ሀንዬ እንዴት አገኘሻት? ሀንዬ በጣም ጥሩ ልጅ ናት? ምንም የሚጠላ ነገር የላት። ያደረግሽ ነው እ አትናገሪም እንዴ ምን እያደረግሽ ነው አይ ምንም እየሰረቅሽ ነው አይደለም ማን እኔ አይ እኔ ምን ትመስላለች እቺ አሮን ልሰርቅ አይደለም እና ምን እየሰራሽ ነበር ምንም ልብስ እያስተካከልኩኝ ነበር አረ እባክሽ ለዛ ነው እኔ ስመጣ የደነገጥሽው አሮን አልደነገጥኩም እና የምትንቀጠቀጩ እየጨፈርሽ ነው እንዴ እንዴ ታንቀጠቀጥኩኝ እንዴ ምንድን ነው ያልሺው አይ ምን አንቺ ሌባ መስቀሌ ልትሰርቂኝ ነበር እንዴ? ኧረ አይደለም እንጂ ሽ ወደዛ መስቀሉኮ ምን ትመስላለች? እሺ ሌባ እኔ ሌባ አይደለም፣ ነሽ። አይደለም ጅል ነኝ ወደዛ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የኖላዊ ድራማ አልማ ተመልካቾቻችን ሰላማችሁ እየብያ በያላችሁበት የዓለም ዳርቻ ሁሉ ላይክ እና ሼር ሰብስክራይብ በማድረግ ቪዲዮን ጀምሩት። ዛሬ እንግዲህ እንደምታዩት ሀና ሰላማን ይዛ መጣ። አባቷን አስተዋውቃታለች። ካ አስተዋወቅሽ ብላጭቅጭቅ ስታደርጋት አባቷን ነው የምታስተዋውቃታለች። አባቷን ስታስተዋውቃት እጅግ በጣም ፈርታና ደንግጣ ነበረ እያስተዋወቀቻት ያለችው። ነገር ግን ሀና በጣም በመሀል ስጋት ላይ ፍራቻ ላይ ነበረች። ምክንያቱም ምን እንደምትሰራ ምናምን አባትየው እንደምታውቁት አያውቅም እና ምን ተናግርብኝ አሁን ወይ ሳትናግርብኝ አሁን እያለች እጅግ በጣም እየፈራች እየተርበተበተች ነበረ። በመሀል እስኪ ምግብ እንብላ አቅረቢ ምናምን ይህን ምግብ ቅመሹ ሲላት እኔማ የሀናን ምግብ እኮ በየቀም ነው የምቀምሰው አባባ ተላች ፈዘር እየተላቸዋለች የታጊን ተሹ ምናምን። አይ ቤቷ አንድ ቀን ወስዳ ስሪልኝ ብላ ሰርችላት ነበር እሱ እንደምትል አባይ ትለዋለች። እና እጅግ በጣም ደንግጣ ነበረ ሀና ሰላምም፣ ያው ምንም እንደዚህ ዞረላትም ነበረ። ዞረላትም እና እንትን በጣም ፈርታ ነበረ፣ በጣም ደንግጣ ነበረ። መጨረሻ ላይም ተዋጋ ወጣች፣ እጅግ በጣም ደስ አላት። ከወጣች በኋላ ሀና እንዴት ግን አወቅሽበት የምትወጂውን ሰው እንዲመዋሸት ስትላት ግድ ነው ለአባዬ ስል ምንም ማድረግ አልችልም። ይሄንን ቢያቅ ኑሮ ይሄንን ቢያቅ እንደዚህ እንደምሰራ ቢያቅ ወደ ደሴ አንድ ቀን የሚያሳድረኝ ወደ ደሴ ነበር ይዞኝ የሚሄድ እንግባ ይሄንን ከማይሞቴን እመርጣለሁ ብሎ ትላታለች። በጣም ይገርማል። በጣም የሚገርም ነው ግን፣ እውነቱን መናገር አለብሽ ምናምን ትላታለች። አይ ይህ ትርጉም የለውም፣ እውነቱን አንድ ቀን እነግራቸዋለሁ። መጀመሪያ ግን አባት መታከም አለበት። አንድ ቀን ሁሉም ነገር እነግራለሁ ምናምን ትላታለች። እና በጣም ነው ያሳዘነች ሀኒ ማለት ነው። ምክንያቱም ለአባቷ ብላ የምትከፍለው መስዋዕትነት የምትከፍለው ዋጋ ብዙ ነገር እያሳያት ነው። እና ሰላምም በጣም ደስ አላት አባቷን ስለተዋወቀች እጅግ በጣም ደስ ብሏት ያው በጭቅጭቅ ነው ካላስተዋወቅሽኝ ብላ ነው ይዛት ሄደች። ማለት ነው ተዋወቁ። በጣም ደስ ይላል ማለት ነው። አባትዮውም ደስ ብሏቸው ነበረ። እዚህ ጋር ደግሞ እንደምታዩት አሲርና አሲርና አንትና ሀና ወደ ቤት ወደ ቤተ ክርስቲያን እየሄዱ ተገናኝተው ነበረ። ወይ ቤተክርስቲያን ልሄድ ብላ ወደ ቤተክርስቲያን ትሄዳለች እና የአባትሽ ሕክምና እንዴት እየሄደ ነው? የፋዘር ምናምን ሲላት ያው ብር መቶ ሺ ብር ብቻ ነው ያለኝ እና ቢያንስ ሁለት መቶ ሺ ብር መሆን አለበት ሕክምናውን ለማስጀመር ትለዋለች። እሱም በቃ እኔም ስራ እየሰራው ነው ከሱ ላይ ጨማምረ እናሳክማቸዋለን ሲላት፣ አይ አሲር በጣም ነው የምትገርመው ምናምን ለአባዬ ብላ ነው እንደዚህ አይነት ስራ የምትሰራው ምናምን ስትለው የረክሽኝ እየመሰለኝ ነው ለምንድነው እንደዚህ ምታይ እኔ እኮ እንድምሽ ነኝ ምናምን ይላታል። አሲርም በቃ ፋዘር ለማሳከም ለሀናም ብለው ለእሳቸውም ብለው ብሎ ለማሳከም እየጣረ እየለፋ ነው ያለው ማለት ነው። በጣም የሚያሳዝ ነው ው። በእርግጥ የእሳቸው ልክ እንደ ልጅ ነው የሚያዩት። እንደ ልጅ ስለሚያዩት ምንም ነገር ያደርጋሉ። እውነት ለመናገር ምንም ነገር ያደርጋል። እንደ ልጅ ነው የሚያዩት። በጣም ነው ደስ የሚሉት ማለት ነው። እና ሀናም በጣም በቃ በጣም ደስ አላት። የእሱ መቀየር፣ የእሱ እንደዚህ መሆን እጅግ በጣም ደስ አላት ማለት ነው። ያው እንግዲህ የሳቸው የሳቸው እንትን የሳቸው መዳን ለሁሉም ሰው ተስፋ ነው ለሁሉም ሰው እንትን ነው። ነገር ግን ያው የሳቸውን ሕክምና ለማስጀመር ሁለት መቶ ሺህ ብር በትንሹ ግማሹ ያስፈልጋል። አራት መቶ ሺህ ብር ነው የሚያስፈልገው፣ ግን ሁለት መቶ ሺህ ብር በቅድሚያ ያስፈልጋል ማለት ነው። እና ለሱ ደግሞ ሀና የማታደርገው ነገር የለም። ግን አሁን ደግሞ አንዲት ተንከሲስ መታባታለች። እንደምታዩት ሳትሰርቅ ሀና ሰረከች እያለች ለእናቷ እየተናገረች ነበረ። ምንም ነገር ሳታደርግ ሀናን ግን ታምኛታለሽ እማዬ? እናንተ በሌላችሁበት ሰት አሳች ሳትጠብቃ ወደ መኝታ ቤት ትገባለች። በጣም ብዙ ጊዜ ይዣታለሁ ትላታለች። ሀና እንደዛ አታደርግም። ነገር ግን አንቺ ከፈላሽ አስወጣታለሁ አይነት ነገር ገብታለች። እናትየዋን በጣም ነው የምታስጠላው ልጅቷን ለተንኮል ነው የመጣችው። በፍጹም እንኳን የነሱ ልጅ የነሱ ቤተሰብ ልትመስል ምንም አትመስልም። ነው ለተንኮል ለክፋት፣ ለገንዘብ ነው የመጣችው። ሲጀመር ማለት ሀናን ለማጥመድ ነው የመጣችው። በቃ ሀናንት ለማለት የሀናን ህይወት ለመበጥበጥ ነው። በእውነት በጣም የምታሳዝነው ሀና አባቷን ለማሳከም ስንት ነገር ችላ እየሰራች የሰው ቤት ተቀጥራ እየሰራች፣ ግን አሁን ደግሞ ሌላ ጠላት መጥቶባታል ማለት ነው አባቷን እንዳታሳክም ያው ሳትሰርቅ ሰረቀች እናቷንም እኔ እኔ ስራውን እሰራዋለሁኝ ለምን ምን ታደርጋለች አስፈላጊ አይደለም ምናምን ትላታለች እናትየዋም እሺ ለምን አሴ አንቺ ከፈላሽ ለምን አሴ ዶክተር እፈልግለትና በቃ እናስወጣታለን ምንም ችግር የለውም ምናምን እያለች እናትየ ረዲ አምናታለች በቃ ሀሴት የምትላትን ነገር በአጠቃላይ እንትን ትላለች ሀሴት የምትላትን ነገር ትሰማለች ታምናለች ማለት ነውና ሀና በጣም ነው የምታሳዝነው። ይኸው እዚህ ጋ ስለ ሰላም እራሱ ሄዳ የነገረቻት ነበረ፣ እንዳስለከሰቻት ሰላም እንደረበሸቻት ምናምን። ሰላምም ነግራታለች፣ ሲጀመር በሀሴት ምክንያት የምታለቅሽው አለች። እንዴት አወቅሽ ምናምን ስትላት፣ አይ ቅድም ነግራኝ ነው፣ ቅድም ሀሴት ሀንም ስትሰርግ ያስፋት ብላኝ ነው ትላታለች። እንደ እንዴት ነገረች እና ምን ሹት ስለሚስጥራት ኖ በጭራሽ በጭራሽ አላም እንኳን ትላታለች። እናም ሀናም በጣም ደስ አላት ስላላመነቻት እጅግ በጣም ነው ደስ ያውቃት ማለት ነው። ስላላመነቻት በጣም ደስ ብሏታል፣ በጣም እጅግ በጣም እና አለማምኗም ትልቅ ነገር ነው። ነገር ግን ሀና በጣም ነው የከፋት፣ በጣም ነው ያዘነችው። ምን አይነት ምን አይነት ተቃኝ ያለች እጅግ በጣም አዝራ ተከፍታ ነበረ ነገር ግን ያው አላመቻት በጣም ደስ ብሏታል። እሱ አስደስቷታል፣ እና ምናሴም አንዬን በጣም ነው የሚወዷት። እናም ሰላም፣ ሁሉም በጣም ነው የሚወዷት። ግን አሁን እቺ የተረከመች ልጅ መታለች። ልጃቸው ብትሆን ኑሮ ምንም አልነበረም፣ ግን ልጃቸው አይደለችም። ልጅየዋ ሀና ተቀምጣ ልጅ እና እቺ ልጅ ነኝ ብላ መታለች፣ እና ትልቅ ችግር ትልቅ አደጋ ውስጥ ነው የገባች ማለት ነው ትልቅ ችግር ትልቅ አደጋ ውስጥ ነው እየገባቸው እና በጣም ነው የምታሳዝነው። እንግዲህ እስኪ የምናየው ይሆናል ማለት ነው። ሀናን ካስወጣቻት እጅግ በጣም ከባድ ነው። ካስወጣቻት፣ ካባረረቻት በጣም ከባድ ነው ለሀና ማለት ነው። ምክንያቱም ይህን ሰርታ ነው ለአባቷ ገንዘብ እያጠራቀመች እና እንትን እያለች ያለችው ገንዘብ እያጠራቀመች ያለችው ማለት ነው። ይህንን ሰርታ ነው እሳቸውን ለማሳከም። እያሰባና አቅዶ ማለት ነው። እስኪ እንግዲህ የምናየው ይሆናል ማለት ነው። ውድ ቤተሰቦቻችን እስከ ዘቡር ላይ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አሳብ አስተያየታችሁን እስኪ ስጡበት። አሳብ አስተያየታችን አንተ ምን ይመስላችኋል? እቺ ልጅ ምንድን ነው ማለት ማን የላካት? እኔ እንደሚመስለኝ ወይ አንተ ነህ ነው ወይ እንትን አለች። አሳብ አስተያየታችን ስጡበት።